ማንንም ያቅሽም ሰው አይቼክ የኔ ነገር ዘንድሮ ይፈታል ብለን ከባል የተነስተን ማለት ነው። እውነት ዘንድሮ አንተን አየሁ። የኔ ነገር እዚህ ቤት አለ ብዬ ነው እንዳየው ሮጬም የመጣሁት። 3000 እያለ የሚሄድ ቁጥር አለ። ወረቀትና ስክሪፕት ውስጥ አሁን የመጣልህን ቁጥር ጻፈው። ወረቀትና ስክሪፕት ውስጥ ጻፈው ወረቀት መስክርት አንተ የራስህ ያዝ ጠፋው። ሰባት ቁጥር የጻፋችሁ ሰዎች ተነሱ። ሰባት ቁጥር የጻፋችሁ ሰዎች አንድ፣ ሁለት፣ ሶስት። አይ ነው ስንት ቁጥር እንደጻፍክ? ስንት ቁጥር እንደጻፉት? ሰባት፣ ሰባት። የአካውንት የመጨረሻ ቁጥር ስንት ነው? ሰባት ለሶስቱም ስጸልይ ሰባት ቁጥር ጻፉ ብዬ አልነገርኳቸውም። ሶስቱም ሰባት ቁጥር ነው የጻፉት። አንተ ስንት ቁጥር የጻፍከው? ስድስት ስድስት። ሰው ያለበት ቤተሰብ የማነው? ስንት ናችሁ? ሳይተነ ቢል ይብለ ከዚህ ቤት የነገርሽው ያወራሽው እንደዚህ ነው ወደዚህ ነው ብለሽ ያወራሽው ሰው አለ። ከዚህ ቤት ወጣው ከዚህ ቤት ወጣው ዘዋ የሚባል ከተማ ደረስኩ። ዘ የሚባለውን ከተማ አለፍኩ። አዋሳ ደረስኩ። አዋሳን አለፍኩ። ሀገረ ማርያም ደረስኩ። ሀገረ ማርያምን አለፍኩ ሞ ሞያሌ ሞያሌ የሚባል ከተማተ ፕሮፌሳይ ሜጃር ሞያሌ የሚባል ከተማ ላይ ደረስኩ። ሞያሌ የሚባል ከተማ ላይ ስደርስ አንድ ከበደ ተብሎ የሚጠራ ሰው አየሁ። እውነት ነው። ጎረቤት ነው። ጎረቤት ነው የማን? እናንተ ይህንን ከበደ የሚባልን ሰው እያየሁ ላብራዲያ ኮሳቲክላሀር ዳባሲያቴ ይሄን ሰውዬ ታውቂዋለሽ? አላውቀውም። እዚህ ጋር ግን አንድ ሁለት ሶስት አራት ዓመተ ምሕረቱ ስንተኛ አመተ መሰለኝ፣ አሁን ያለን 18 እ አንቺም ስምሽሽ ነው። አብረሻትኝ ችግር የለውም እሺ። ይሄን ሰውዬ በደንብ አድርገሽ አየሽው? ምን ልሽ መሰለሽ፣ እድሜው ሰባት ስምንት አመት የሆነው ህፃን ልጅ አየው። እውነት ነው ማን ነው? የኔ ልጅ ነው። ስንት አመቱ ነው? ሰባት ይዟል። ሰባት ይዟል። ሰባት ይዟል። አንተም ቤት ሰባት አመት የሆነው ህፃን ልጅ አየሁ። የማን ልጅ ነው? ያንተ ልጅ ነው። ፕሮፈሳይ ሜጃ ዱ ኢት ፓፓ ላፍራካቶስ አንዳራ ባሃሻ ደይ አሜን፣ አሜን። መንፈስ ቅዱስ በሉ እስኪ፣ መንፈስ ቅዱስ የኔን ነገር የኔን ነገር ቀይረው፣ ቀይረው። ዳን አንቺንም ማየው ይሄንንም ሰው ይያየው፣ አንቺንም ማየው ይሄንንም ሰው ይያየው ይሄንንም ሰው ያንቺንም እያየው እዛ ኪቦርድ የሚመታው ልጅ አያቸውት መሀል ላይ አየሁት። መሃል ላይ የልጅ ስም ማን ነው ስሙ? ናታል ኪቦርድ የሚመታው ልጅ ስሙ ናቲ ነው። ራኮሳ ሊብራዲያ ኮሳንታ። አሜን። መንፈስ ቅዱስ የአንችን ታሪክ በኃይል ቀይሯል የእናንተንም ቤት ታሪክ በኃይል ቀይሩ ተቀየረ በሉ ተቀየረ በሉ መኪና ዘንድሮ ይዛ እራሱ አይቼህ የኔ ነገር ዘንድሮ ይፈታል ብለን ከባሌ ተነስተን ማለት ነው እውነት ዘንድሮ አንተን አየሁ የኔ ነገር እዚህ ቤት አለ ብዬ ነው እንዳየሁት ሮጬም የመጣሁት ባለፈው ስመጣጠው ፓሰር እያገለገለች ነበረ ዛሬ ግን ኢየሱስ ጌታ ነው

እና ይህንን መሬት እያየው ጌታ እኔ ወቅስ አደረግ አብረኝ ወቅ አድርግ ከመሬት ጋር የተገናኘ ጉዳይ አሳየኝ ከመሬት ጋር የተገናኘ ጉዳይ እግዚአብሔር አምላኬ ቤት ይሰራልል አሜን። እግዚአብሔር አምላኬ ቤት ይሰራልል አሜን። እግዚአብሔር አምላኬ ቤት ይሰራልል አሜን። ጌታ መቼ ነው የተቀበልከው? እኔ ወደ ቆየው ምን ያክል ከሁለት ሺህ በፊት ነው። ሁለት ሺህ በፊት ምን ያክል አመት ሆነ?

እዛ ስለ እናንተ ቤት ካወራሁ ስለ ዜሮ ሁለት ነው የማወራው ማውራት የፈለግኩት ግን ስለ ዜሮ አንድ ነው ዜሮ አንድ የምታውቀው ነገር አለ ዜሮ አንድ አዎ እኔ ምን ነበር የምሰራው እዛ ነበር የሰራሁት እዛ ግሬደር ላይ ነው የምሰራው ሹፌር ነበርክ አይደለ እኮ መኪና ሲመጣ ያለው እኮ አልኩ አሜን ም ምክንያቱም ሹፌር ሆኖ አይቼዋለሁ ለዛ ነው መኪና ያልኩት ከሙስሊሞች ቤተሰብ ብቻዬን ነኝ እኔ ከተገባቸው ስንት ዐመት ሆናቸው ለምን ሊጠቀሙ ተቀላችሁ አላውቅም። ከተገባሽ እንታመት ሆናችሁ፣ አንድ አመት ከምናምናችሁ ከሶስት ቀን በፊት አይቻችኋለሁ። ሻሸመኔ ነበር። ስሙኝ፣ በሁለታችሁ ትዳር መካከል ሰይጣን ጣልቃ እንዲገባ አትፍቀዱለት። እሺ፣ ቢኮዝ ከሶስት ቀን በፊት የተነበሩ ችግሮችን የተፈጠሩ ነገሮችን አይቻለሁ። ይህ ትዳር የተባረከ እንዲሆን ጸልያለሁ አሜን ጨለማ ከመንገዳቸው ላይ ለዘላለም ተባሯል አሜን መንፈስ ቅዱስ በእናንተ ህይወት ላይ ጣልቃ ገባ አሜን አብረውን ሰባት ዓመቱ ነው ወደ ስምንት ማለት ነው አይደለ? መስከረም ጥቅምት ህዳር የሚባል ወራየው የልጅህ እናት የት ነው ያለችው ከኔ ጋር እናቴ ያለችው የት ሻሸመኔ ማዞሪያ ማዞሪያ ማዞሪያ የሚባል ሰፈር ታውቃለህ ወንዶ ማዞሪያ አሁን ዛሬ የምጸልይለህ አንተንና ስምህን ለማገናኘት ነው። አሜን አሜን። ምክንያቱም ስምህን እናንተ ተራርቃችኋል። መጽሐፍ ቅዱስ ውስጥ እጅግ በጣም ባለጸጋ የሆነ አንድ ሰው አለ አይደለ? እጅግ በጣም ባለጸጋ የሆነ ስሙ ማን ይባላል? ሰለሞን። ማን ነው? ሰለሞን። እኔ ነኝ። አንተ ራስህ ሰለሞን። ሃሌሉያ ሰለሞንና ባለጠግነት ግን መገናኘት አልቻሉም። አሁን እንድትገናኙ ጸልያለሁ። አሜን ከባለጠግነት ጋር እንድትገናኙ ጸልያለሁ። በኃይል እንድትገናኙ ጸልያለሁ። አንተናየሁ ባለቤትህናየሁ አብዱ አብዲ እንደዚህ ተብሎ የሚጠራ ሰው ስምህ ነው። ማ ነው ስምህ? አብዲ ላፕሮኮቶወሳ ሊብራድያ ከወሳሮ አብዲ ተለቀቀ በል ቀ ተለቀቀ በቀቀ ተለቀ እንዳትሄድ። አብዲን የያዘው መሀመድ ነው። መሀመድ አብዲን ይዞታል። ከዚህ ሰዓት ጀምሮ መሀመድ ማን እንደሆነ እነግራለሁ። ችግር የለውም።

ወረቀት እና እስክሪብቶ ውሰዱት። አሁን የመጣልህን ቁጥር ጻፈው። ወረቀት እና እስክሪብቶ ውሰዱት እና ጻፈው። ቁጭ ብለህ ጻፈው። ወረቀት እና እስክሪብቶ ውስጥ ጻፍ። አንተ የራስህን ያዝ፣ ጻፈው። ያልኳቸው ሰዎች ባባ ይህ ሰው ቅድም መሐመድ ስለሚባል ሰው ነግረኸው ነበር፣ ና እሱን አስታውሳለሁ ብለዋል። አሁን መሐመድ ለሚባል ሰው ሰላሳ ሺህ ብር ሰጥቼዋለሁ። አሁን የመጣልኝ አለ፣ ሰላሳ ሺህ ብር ጻፈው። ሰባት ቁጥር የጻፋችሁ ሰዎች ተነሱ። ሰባት ቁጥር የጻፋችሁ ሰዎች አንድ ሁለት ሶስት። ሰባት ቁጥር የጻፋችሁ አለ። ሰባት ቁጥር ተነሳ ተነሳ። አይ ነው ስንት ቁጥር እንደጻፍክ አንድ ሁለት። ስንት ቁጥር የጻፉት ሰባት የአካውንት የመጨረሻ ቁጥር ስንት? የሁለቱም አካውንት መጨረሻው ቁጥር ሰባት። በደንብ ስሙን ለሶስቱም ስጸልይ ሰባት ቁጥር ጻፉ ብዬ አልገርኳቸውም። ሶስቱም ሰባት ቁጥር ነው የጻፉት? አንተ ስንት ቁጥር ነው የጻፍከው? ስድስት። ስድስት ሰው ያለበት ቤተሰብ ማን ነው? ስንት ናችሁ? ስድስት ስድስት። ላፕራካቶዛ ሊብራድያ ኮሳቴ። ከዚህ በኋላ ፋይናንሻል በረን አስከፍቻለሁ። ነገሮች ሁሉ ተከፍተዋል፣ ተከፍተዋል፣ ተከፍተዋል? ተከፈቱ ተከፈቱ ተከፈቱ። የእናንተ ፋይናንሻል ብር ተከፍቷል። አሜን። ለማህመድ ስንት ብር የሰጠኸው? 30 ሺህ ብር። ከዛስ ከዛም በኋላ ሌላ ብሮች እየሰጠሁት ነበር። አልመለሰም አልመለሰም። ስሙ ማን ነው? ማህመድ። እሱ ምንድን ነው ያለው? አጎቶቼ ናቸው። አጎቴ እኔ ምን ነግር ነገር አለው። ጠብቅ። ከዛ 3 0 0 0 0 ከዚህ ፕሮግራም በኋላ አይናቸው የሚከፈቱ ሰዎች አሉ። አሜን አሜን አሜን አሜን። አብዲ ስምህ ነው። አብዲ ስምህ ነው። ማሙሽ የሚባል ሰው ታውቂያለሽ? እሱ ነው ሁለተኛ ስሜ ነው። ብራኮሳ ሊብራድያ ኮሳቴ። ከዚህ በኋላ እናንተ ድንበር ሰፍቷል። አሜን። ነገሮቻችሁን አስለቅቄያለሁ። አሜን። አትያዙም። አሜን። ስለ መሬት ምናምን አትጨነቂ። አሜን። ትንሽ ታገሱ፣ እሺ። ስለ ሁለት መቶ ምናምን አላወራም አሜን ገብቶ ገብቶሻል። እውነት ነው። ምንድን ምን ነው የገባሽ? ሁለት መቶ ሺህ ምናምን ብለውኝ ነበር ግን አይሆንም እያልኳቸው እስከ አምስት። ስለ ስንት ስለ ሁለት መቶ ምናምን አላወራም። ቢኮስ ትንሽ ቁጥር ነው። ስንት ብር ነው ያለሽ? ሁለት መቶ ምናምን ሰጥተውኝ ነበር ግን አይሆንም አልኳቸው። እስከ አምስት። ትንሽ ታገሽ። እሺ ቤቲ የምትባል ሴት ሲታየው። እውነት ነው። ጎሮ ቤቴ ነች። እኛ ግቢ ነው የምትከራየው። ቤቲ ቤቲ የሚገዛ ሰው ይዛለች ትመጣለች። አሜን በኢየሱስ ስም። ቤቲ ስለ መሬቱ ምን ብላሽ ታውቃለች? አንድ ቀን አውርቻን ነበርና ባለቤቷ እንት ላይ ነበር የሚሰራው የሆነ ይሁን ጀሊሲ ላይ ማለት ነው። ተዛን አንድ ጊዜ እስኪና ያለ ምናምን ብለውኝ በዛው በቃ ተውት። እነሱ ራሱ አልተቡትም። ቤቲ ባሏን ይዛው ትመጣለች። አሜን በኢየሱስ ደም መሬቱን የሚገዛውን ሰው ኮ ነገርኩሽ። አሜን ቻው። አሜን ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እውነትና መንፈስ ያደረበት ነብይ ሚራክል ተካ ዛሬ ተራራ ላይ በሆነው ጸሎት በጣም ተደንቀናል ተገርመናል። እና በሚገርምና በሚደንቅ ሁኔታ ነበረ። የእግዚአብሔርን ክብር ያየ ነው። የእግዚአብሔርን እጅ እዛ ተራራ ላይ ያየ ነው። በእውነትና በመንፈስ ነው የምናገረው። እና እግዚአብሔር መልካም ነው። እግዚአብሔር ትልቅ ነው። ድልና ታላቅን ነገር ነው ያደረገው ጠላቶቻችንን የገደልንበት ጠላቶቻችንን ድል የነሳንበት፣ ድል ነስተን ደግሞ እንድቹ አልቀረንም። እግዚአብሔር የተባረከ ይሁን። እውነትና መንፈሱን በእኛ ሊያድሮ የእግዚአብሔር ሰው ነብይ ሚራክል ተካ ከምሳ ግብዣ በኋላ ወደ ፕሮግራም ሄደን ነበረና በፕሮግራሙ ሰዓት ላይ የእግዚአብሔር ኃይል በኃይል ነበር የወረደው። እና በዛን ሰዓት ደግሞ በስሜ ነበር የተናገረኝ ማለት ነው። በስሜ ጠራኝ ስሜን ጠርቶ ዛን አነሳኝ፣ እግዚአብሔር ስሙ ይባረክ። እና ያለውን ነገር አንዲት ሳይቀር ነበረ፣ ቀንበር ተሰበረ፣ ያለው የሌለ ነገር በቃ እንንጃ፣ በጣም ከአእምሮ በላይ ነው፣ ብቻ አላውቅም። በጣም አሜዚንግ ነው የሆንኩት እና በጣም የሚገርም ነበር፣ በጣም ደስ የሚል ነበር። እና ባባን በጣም ነው የምንወደው፣ በጣም ነው በእውነት፣ ከምንም ከማንም በላይ በጣም ነው የምናከብረው። በጣም ነው የምንወደው። እግዚአብሔር አሁንም ጸጋውን ያብዛለት፣ ዘመኑ ይባረክ፣ ባለቤቱ ትባረክ፣ አገልግሎቱ ይባረክ፣ አይያዝ ለዘላለም ከፍ ከፍ ይበል። እውነት በእሱ ያለፈው የቅባቱ ውፍረት በጣም ድንቅና ታምራትን ያደረገው እኔ በእውነት ከራ ጸጉሬ እስከ እግር ጥፍሬ ነበር እየነዘረኝ ያለው ማለት ነው መንፈስ ቅዱስ እና በጣም ታምር ነበር እየተሰራ ያለው እና እግዚአብሔርን አመሰግናለሁ እና ድንቅ ታምሩን ይዤ ደግሞ ለምስክርነት እዚህ መጣለሁ። ኢየሱስ ጌታ ነው ሃሌሉያ። አመሰግናለሁ እና እኔና ባለቤቴ እግዚአብሔር ዛሬ ጎብኝቶናል። ከመጎብኘትም እንደውም በቃ እንጃ ሚራክል ይሆነልን እዘን እንደሄድን ነው እኛ ምንቆጥረው አሁን ማለት ይሆናል ብቻ ሳይሆን ሆኖልናል። በቃ ማለት በእምነት ወስደነዋል ማለት ነው እና እግዚአብሔር መልካም ነው ለምስክርነት እንደምንመጣ ደግሞ አንጠራጠርም። እናመሰግናለን። ኢየሱስ ጌታ ነው። እና ባባን ደግሞ በጣም ነው የምንወደው፣ በጣም ነው የምናከብረው። ጸጋውን ያብዛለት ዘመኑ ይባረግ ልጁ ባለቤቱ አገልጋዮቹ ሁሉም ይባረኩልን በጌታ በኢየሱስ ስም። እግዚአብሔር ስሙ ይባረክ ስሙ ይቀደስ። እውነት የሰማይ አምላክ በባሪያው ላይ አድሮ አለ። ትናንት እግዚአብሔር በነ ሙሴ ላይ እየሰራ በነ ኢያሱ ላይ እንደሰራው ዛሬም በባሪያው ላይ እግዚአብሔር እየሰራ ነው። እኔ ባይዜ እዚህ እሱን 2018 ነው በቲቪ ያየሁትና፣ በቲቪ እንዳየሁት የእሱ ጸጋና የእሱ ኃይል ፍጥነት እንዳለው በጣም ገባኝና ይህንን ሰውኔ ማግኘት አለብኝ ብዬ መጣው። እኔ በመመጣ ሰዓት እሱ የለም ነበረ እሱ ወደ ውጭ ሀገር ሄደው እያገለገለ ነበር። ከዛ በኋላ እሱ የቀባቸው የእግዚአብሔር ባሪያ ፓስተር ነበረች እያገለገለች የነበረችት በሱ ተደንቄ ተገርሜ ሄድኩ። ከዛ በኋላ ሲሄድ አሁንም የተራራ ጸሎት አለ ተብሎ ሰማው። ከዛ በኋላ እሱን ስሰማና ሳይ በቃ የኔ ነገር እዛ ቤት ይለወጣል፣ የሱ ነገር እውነትም ይፈጥናል። ትላንትና እግዚአብሔር በአባቶቻችን እየሰራ የነበረው በባሪዎቹ እየሰራ የነበረው ጌታ ዛሬም በሱ ይሰራል አልኩና አመንኩ። እውነትም እንደዛ እንደተባለው መጣው። እኔ የመጀመሪያ ነው ተራራ ሄጃ ላይም አላቅም ነበረ። ተራራ ሄጄ እንደዚህ ነገር አላቅም ነበረ ግን መጀመሪያ ነው ግን፣ እግዚአብሔር ይመስገን ከሱ ጋር ሀያል ከሆነው ሰው ጋር እግዚአብሔር ካከበረው ሰው ጋር እግዚአብሔር በሱ ዛሬ አከበረን ድንቅንም ነገር ሰራ። ዛሬ ማውንቴን ተራራ ላይ እግዚአብሔር ትልቅ ነገር ነው ያደረገው፣ ታምራትን ነው ያደረገው። ከመደነቅ በላይ እውነቴ ነው ከመደነቅ በላይ አስደንቆኛል። እኔ በዛሬ ላይ እንደዚህ አይነት ነገር አይቼም አላቅም፣ ግን እግዚአብሔር እዚህ መጣና ምን አይነት ኢየሱስ ነው እውነትም ትናንት እንደ አባቶቻችን በእሱ ላይ እየሰራው ብዬ በጣም እየተደነኩ ነበረ። እግዚአብሔር ዛሬ ድንቅ ነገር አደረገ። እኛ ያው የመጣ ነው ከ እኔ ከመጣሁት ከሻሽመኔ ነው፣ ከሻሽመኔ ነው የመጣ ነውና ይህንን ተራራ ጸሎት እንዳለ ገብቶን አይተን ነው የመጣ ነውና እግዚአብሔር ይመስገን። ከዛ በኋላ ይሄ ተራራ ጸሎቱ ካለቀ በኋላ ከዛ በኋላ ወደ ምሳ ግብዣ ሄርን። ከዛ በኋላ ከመጣም በኋላ ምሳ ከበላም በኋላ ከመጣም በኋላ የእግዚአብሔር ሰው ነውና ባለቤቴን በማሙሽ ወይ ደሞ አብዲ ብሎ በሁለቱም ስሜ ጠራኝ። ከዛ በኋላ በዚህ ስም ከጠራኝ በኋላ የኔን ነገር እኔ የምፈልገውን ነገር እንደዚህ አይነት ነው ብሎ ጠራልኝ። በቃ የእግዚአብሔር ሰው መኪና ነው ይዘምት መጣው ብሎ ተናገረኝ። እኔም ፍላጎት ነበረ የነበረ ጥማቴም ነበረ። እኔ እግዚአብሔርን ሰው ካወቅኩ በኋላም ደግሞ ጸሎትም የጀመርኩት በሱ ነው። ጾም ጸሎትም የጀመርኩት በሱ ነው። ብዙ ዕድሜ ይሰጠው፣ ከዕድሜያችን ተቀንሶ ለሱ ዕድሜ ይሰጥ። እውነት መወደዋለሁ፣ አከብረዋለሁ። አባቴን ማብየዋለሁ፣ ወደዋለሁ። ስለተከታተላችሁን እናመሰግናለን። የሂቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።